ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራ አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ የማክሰኞ ምሽት ይመጥናቸዋል ያልኳቸው ነጫጭር የሀገር ቤት መረጃዎችንም ማሰማችኋለሁ። መልካ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። አድማጮቻችን ተመልካቾቻችን እንግዲህ በተለያዩ ማህበራዊ ሚዲያዎች የአንድ እህታችን የጀግና አትሌት ገለቴ ቡርቃ ችግር ገጥሟታል። ጎዳና ላይ ለወጣ ነው ብላለች። እንግዲህ ብዙን ጊዜ ያመኑት ሲከዳ ለማን ይነገራል ይባላል። ጎበዝ አንዳንድ አባባሎችም አሉ። ከሺህ ወዳጅ ከአንድ ከሺህ ጠላት ከአንድ ወዳጅ ተጠንቀቅ የሚባል ነገርም አለ። ሺህ ጠላት ጠላት መሆኑን ታውቅና፣ ትዘጋጃለህ፣ ትጠነቀቃለህ፣ ማድረግ የሚገባህን ነገር ታደርጋለህ። አንድ ወዳጅ ግን ወዳጄ ነው ብለህ ለዛውም፣ አንድ ነው ወዳጄ ነው ብለህ አምነሆ ሲከዳህ እንዴት ነው የሚደረገው? እንደዚህ አይነቱ ክስተቶች ምናልባት በአንድ ግለሰብ ወይም ደግሞ በአንዲት ግለሰብ ላይ መድረሱን መመልከት የለብንም። ከነዚህ አይነት ድርጊቶች ምንድን ነው መማር የምንችለው በተለይ መካከለኛ ምስራቅ ላይ ያለን እህቶቻችን ወንድሞቻችን ምንድን ነው መማር የምንችለው የምለው ነው። እንግዲህ አትሌት ገለቴ ቡርቃ በጣም እንግዲህ መንግስት ከሸለማቸው በአትሌቱ ዘርፍ አሸንፋ በምትገባበት ጊዜ ወደ አምስት መኪናዎች፣ አስራ አንድ መኖራ ቦታዎች በጣም በሚገርም በውክልና አንድ ታክሲ ሾፌር የነበረ እሷን ስራ ቦታ ሲወስዳት ሲመልሳት ለዘመናት በእንደዚሁ አይነት ሁኔታ ገንዘብ እየከፈለችው በመልካም ታክሲ ሰራተኛነት ሲሰራ የነበረ፣ ከእለታት አንድ ቀን የጋብቻ ጥያቄ ጠይቋት ው የጓደኝነት ጥያቄ ጠይቋት እሺ እንዳለችው ከዛም በኋላም ጋብቻ እንደፈጸሙና በተለያዩ ሀገራት እንግዲህ በዚህ በስራው ዘርፍ በአትሌቱ ዘርፍ ስለምትንቀሳቀስ ካላት ንብረቶች እንግዲህ ሙሉ ውክልናን የሰጠችበት ሁኔታ በህዋነት የማስተዳደር እና የመጠበቅ የመገንባት ተካሶ የመከራከር አይነት ውክልናዎችን መስጠት ሲገባት፣ ሙሉ ውክልና እና የጥበቃ የአስተዳደር ውክልና የሚባል አለ። በፍርድ ቤት ደንብ መሰረት አንድ ሰው ከአንድ ቦታ ወደ ሌላ ቦታ በሚሄድበት ጊዜ በንብረቶቹ ላይ ለሚደርሱት ጥፋቶች መኖሪያ ቤት ሊሆን ይችላል። ድንበር ቤት ለመስራት ውክልና አጥር ለመስራት ከጎረቤት ጋር በዛ ቦታ ላይ ችግር ቢፈጠር ተካሶ ተከሶ ከሶ ለማስፈረድ ሕጋዊ ለመሆን ውክልና ከፍርድ ቤት ሰጥቶ ይሄዳል። ውክልና ማለት ያ ሰው በቦታ ላይ የለም፣ በሱ ቦታ ላይ ሆኖ ባለንብረቱ የሚሰራውን ስራ የሚሰራ ማለት ነው። መሸጥ መለወጥ አይችልም፣ የአስተዳደር ውክልና ይባላል። ሌላው ውክልና ደግሞ ንብረቱ እንደራሱ ማለት ነው። በቃ ሙሉ ውክልና መስጠት ማለት ያንን ንብረት ፈላጭ ቆራጭ አንተ መሸጥ ትችላለ ለወጥ ትችላለ የፈለግኩን ነገር ማድረግ ትችላለ ማለት ነው። እንግዲህ እህታችን አትሌት ጋለቴ ቡርቃ በህዋነቷ ያላትን ንብረት በሙሉ ባለቤቴ ነው ብላ ሙሉ ውክልና የሰጠችው እንዳለ ጭብጭብ አድርጎ፣ እንግዲህ ከብዙ ውጣ ውረድ በኋላ እንግዲህ ሶሻል ሚዲያ ላይ ሊሰማ ችሏል። አሁን እንግዲህ ለእህታችን ድምፅ መሆን ይጠበቅብናል አድማጮቻችን፣ ተመልካቾቻችን፣ አትሌት ገለቴ ቡርቃ ብቻ አይደለም ደራርቱ ቱሉም በባለቤቷ ተዘርፋለች ከዚህ በፊት በጣም በሚገርም ሁኔታ። እንደውም በዛን ሰዓት እንግዲህ የቀድሞ የጠቅላይ ሚኒስትር መለስ ዜናዊ ነበሩ፣ ጉዳዩን ተከታትሎ በሳቸው አማካኝነት ነው ነገሩ ሊስተካከል የቻለው። ጠቅላይ ሚኒስትር መለስ ዜናዊ ቀጥታ የደራርቱ ቱሉ ባለቤት ጋ ደውለው ነው እንግዲህ ነገሩ እንዲስተካከል የተደረገው። ቀደም ሲል እንግዲህ ጉዳዩን ደራርቱ ለጠቅላይ ሚኒስትር ቀጥታ ሪፖርት አድርጋ ነው። ቀጥታ ተደወልለት። ሲደወልለት ተናድጄ ነው ሁሉንም ንብረት አስረክባታለሁ ነው ያለው። ጠቅላዩም የማሰብ ችሎታቸው እንግዲህ እንደምታውቁት፣ ሁሉንም ሳይሆን ግማሽ ይደርሰሃል፣ ግማሹን ልሰጣት ያስፈልጋል። ምክንያቱም ይህንን ውጤት ልታመጣ የቻለችው አንተም ከጎኗ ስላለህ ስላበረታታትና ድጋፍ ስለሆንካት ነው በማለት ደራርቱም እንዲህ አይነት ነገር ደርሶባታል። ከዚህ ውጭ ሚዲያ ላይ ያልወጡ በርካታ አትሌቶች በአሰልጣኞቻቸው በኩል በሌላ ቅርብ ዘመድ እንዲሁም በባል ተብዬው ከፍተኛ ችግር እየደረሰባቸው እንደሚገኝ ልታወቅ ያስፈልጋል። እንዲሁ ከአትሌት ውጭም ብንወጣ በሌላ አይነት መስክ በተለያዩ ዓለም ሀገራት በስራ ምክንያት ወጥተን ያለን እህቶቻችን ስንቶቻችሁ ናችሁ? እንደዚህ አይነት ችግር እየደረሰባችሁ የምትገኙ፣ አረብ ቤት ሽንት ቤት አጥባችሁ በጋራ ያሰባሰባችሁት ገንዘብ እየተበላችሁ ስንቶቻችሁ ናችሁ? ወንዶችም ተበልታችኋል፣ ሴቶችም ተበልቷል። እንግዲህ በኢትዮጵያ ታሪክ በኢትዮጵያ ታሪክ ወንዱም ሴቱም የሚያደርጉት ነገር በጣም ከባድ ነው፣ በጣም ከባድ ነው። ወንዱም ጥሩ አይደለም፣ ሴቷም ጥሩ አይደለችም። እንዲህ አይነት መሸዋወድ ግን እስከ መቼ የሚለውን ከዚህ ምንድን ነው ማማር የምንችለው ከዚህ ምንድን ነው ማወቅ የምንችለው የምለውን እንግዲህ ግንዛቤ ያስፈልጋል ማለት ነው። አድማጮቻችን፣ ተመልካቾቻችን ሌላው እንግዲህ በትውውቅ ሂደት ውስጥ አንድ ወንድ ከአንድ ሴት ጋር በሚተዋወቅበት ጊዜ ወይም አንዲት ሴት እህታችን ከአንድ ወንድ ወንድማችን ጋር በምትተዋወቅበት ጊዜ ምንድን ነው ማድረግ ያለባቸው? ቀደም ብሎ ሴቶቹ ገና ከመደዋወላቸው የሆነች ቦታ ገዝተው የነበረውን ሪፖርት ያደርጋሉ፣ በቃ ይነግራሉ ያንን ነገር ማለት ነው። እንደዚህ ቦታ ገዝቻለሁ፣ እንደዚህ መሬት አለኝ፣ እንደዚህ ቤት ሰርቻለሁ የማለት ማለት አይነት ነገር። ፈጥነው ሰከን አይሉም። የሰውየውን ሚዛን አይጠብቁም። የሰውየውን አካሄድ አቋሙን፣ ለምንድን ነው ይሄ ሰው እውነት ትክክለኛ ትዳር ነው አይሉም። ቶሎ ብሎ ንብረታቸውን ያሳውቃሉ። ረ አዲስ አበባ እንደዚህ አይነት ቤት ሰርቻለሁ፣ ረ ኮምቦልቻ እንዲህ አይነት ቤት ሰርቻለሁ፣ ባህር ዳር እንዲህ አይነት ቤት ሰርቻለሁ፣ አዋሳ እንዲህ አይነት ቤት ሰርቻለሁ ይላሉ ሴቶቻችን። ብዙውን ጊዜ እስኪ ሰከንበሉ። የትም አይድም። ሰውየው ያንቺን ሁኔታ ያንቺን ሰውነት ያንቺን መልክ ወይም ያንቺን አመል ወይም ደግሞ ለአንቺ ለትዳር ትሆነኛለች ብሎ ነው የሚያገባሽ እንጂ ቤት ስለሰራሽ አይደለም። ምናልባት ሊያገባሽ የምችለው ብዙ አይነት ወንዶች አሉ ብዙ አይነት ወንዶች አሉ። እንደ የመልካችን ጸባያችን፣ አድራጎታችን፣ ድርጊታችንም ይለያያል። ለገንዘብ ብሎ የሚያገቡ ወንዶችም አሉ። መኖሪያ ቤት አላት አስቀድሞ ከነገረ ሰርቶ መለወጥ የማይፈልግ ደደብ የሆነ ሰው የእሷን መኖሪያ ቤት ተደርቦ ለመኖርና በእሷ ንብረት ለመተዳደር የሚያገባት አለ። እድሜዋ ከሱ በላይ ትሆን፣ እድሜዋ ከሰው በታች ትሆን፣ ምክንያቱም ቤት አላታ። እንደዚህ አይነት ነገሮችን ጥንቃቄ አድርጉ። ንብረትን ቶሎ ብላችሁ ለማሳወቅ አትሞክሩ። ትክክለኛ እውነተኛ ቤዝ ያለው ትዳር ከሆነ የትም አይሄድም። አንቺ የሰራሽው ቤት፣ ለፍተሽበታል፣ ደክመሽበታል። በመካከላችሁ ደግሞ ልጆች ሲፈጠሩ የትም ሊሄድ አይችልም ያ ንብረት። ስለዚህ ይሄንን ያከለበት አይነት ነገር በተለይ መካከለኛ ምስራቆች ከዚህ ብዙ ትምህርት ትወስዳላችሁ ብዬ ተስፋ አድርጋለሁ። በርካታ አትሌቶች በዚህ ጉዳይ ተበልቷል። ለእህታችን ለጀግናችን አትሌት እንግዲህ ገለቴ ቡርቃ ድምፅ ልንሆን ያስፈልጋል ማለት ነው። ንብረቷ መመለስ አለበት። ወደ አራት መኪና፣ አስራ አንድ መኖሪያ ቤት፣ መንግስት የሸለማትንም ቦታ ሁሉ የባሏ እናት መኖሪያ ቤት ስለሌላቸው ይኖሩበት ብላ በራሷ ፈቃድ እቃ ሞልታ የሰጠችውን ሁሉ መልሶ ለእናቷ የሸጥበት። በጣም የሚያሳፍር በጣም የሚያሳፍር ወንድ ወንድ ሆነን በእንደዚህ አይነት ሁኔታ ይህንን መረጃ መናገር ራሱ እፍረት የሆነበት ሁኔታ ነው። መረጃው ከወጣ ቆይቷል። አድማጮቻችን፣ ተመልካቾቻችን አንዳንድ ሰዎች እንደውም በውስጥ ምነው ድምፅ ያሉኝ አሉ። እንደ ሚዲያም እንደ ማህበረሰብም እንግዲህ የግድ ያስፈልጋል ከሚል አንጻር ነው የመጣት። የሚያሳፍር ነው ድርጊቱ እና ይህንን ነው እንደው ለጠቅላላ እውቀትም ይጠቅማቸዋል ከሚል አንጻር ነው። አድማጮቻችን፣ ተመልካቾቻችን በሌላ መረጃ በአማራ ክልል የመዳበሪያ ዋጋ ተወዷል። ነው እንግዲህ ወደ 1600 የነበረው መዳበሪያ ወደ 4000 መግባቱ ነው የተሰማው። በተለይ ብልጽግና በበኩሌ ድጎማ አድርግ ያለውኝ ነው የሚለው። በተለይ ፋኖ የተቆጣጠራቸው አካባቢዎች የመዳበሪያ ችግር መኖሩ ተሰምቷል። ይሄ ምንም ብዥታ የለውም። ጎበስ አማራ ክልል ላይ የተለያዩ ቦታዎች ላይ ስብሰባ በማድረግ ፋኖን ከኛ ጋር ተሰልፋችሁ ካልወጋችሁ፣ ከፋኖ ላይ እጃችሁን ካላነሳችሁ በምርጥ ዘር እና በመዳበሪያ ጥቃት እንደሚደርስባቸውና እንደማያገኙ ቀደም ሲል መረጃ ስንሰጣችሁ ነበር። ምንም አዲስ ነገር ሊሆን አይችልም። ይሄ የተዘጋጁበትና ያደረጉት ጉዳይ ነው። ይሄንን እያሳኩ ይገኛሉ። በርካታ እርሻ ያላቸው አማራ ክልል ውስጥ አርሶ አደሮች ወደ ስምንት ኩምታል ወደ ሰባት ኩምታል፣ ስድስት ኩምታል የሚገዙት አንድ ኩምታል እንኳን እንግዲህ መግዛት ያልቻሉበት ሁኔታ ነው ያለው። የብሩ መጠን ወደ ላይ የወጣበት ሁኔታ ነው ያለው። አንድ ኪስ መዳበራ እስከ አራት ሺህ ምናምን መግባት ማለት አስቡት፣ በጣም ከባድ ነው። በሌላ መረጃ በአማራ ክልል የተለያዩ ቦታዎች ላይ ውጊያዎች ቀጥሏል። በሰከላ ወታደራዊ ካምፕ ላይ ጉዳት ደርሷል። ሁለት ሰዓት የፈጀ ውጊያ ነው እዚህ ቦታ ላይ የተደረገው። የዓይን እማኞች እንደሚናገሩት ከሆነ ወደ አስራ አንድ የመንግስት ወታደሮች ሞትና ቁስለኛ ሆኖ ተመልክተናል። አንዳንድ ማንገድ አካባቢዎችን ሬሳም ያልተነሱበት ሁኔታ መኖሩን የተሰማው በሌላ ዛሬ አዲስ አበባ ወደ ከአዲስ አበባ ወደ ደብረ ብርሃን ቀይ ለባሽ ኮማንዶዎች ተጭኖ ወደ አማራ ክልል እየገቡ ነው ተብሏል። እንግዲህ በርካታ ወታደሮች አሁን በሸዋ ቀጠና እያስገባ ይገኛል። ኮማንዶዎች ውጊያ እያደረጉ እንደሚገኙ ነው የተገለጸው። በሸዋ ቀጠና እንግዲህ ለዚህ ተጨማሪ ሽፋን ለመስጠት ነው ተብሏል። ክምር ድንጋይ ከተማ ወጣ ብሎ ለሁለት ቀን ውጊያዎች ቀጥሏል። ዛሬም የመንግስት ኃይሎች ተጨማሪ ኃይል እያስገቡ እንደሚገኙ ነው የተገለጸው። ከሀያ አምስት በላይ የመንግስት ወታደሮች ሞትና ቁስለኛ መሆናቸው ተሰምቷል። በሸዋ ሰላ ድንጋይም ውጊያው ተደርጓል። የኮማንዶ ኃይል ነው እንግዲህ በዚህ ውጊያ እያደረገ የሚገኘው ስምንት ኮማንዶዎች ተገለው ማንገድ ላይ ወድቆ መገኘታቸው የአካባቢ የዓይን እማኞች ተናግሯል። በመካነ ሰላም ውጊያ እየተደረገ እንደሚገኝ እና የሬዲዮ መገናኛ የያዘ ወታደራዊ አዛዥም እንደተገደለ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን የአማራ ክልሉ ውጊያ እንግዲህ በጣም በሚገርም ሁኔታ የቀጠለበት ሁኔታ ነው ያሉ የተለያዩ ቦታዎች ላይ በትግራይ ክልል ነፃ መሬት ላይ እየተደራጁ ያሉት እንግዲህ የዋት ወታደሮች ኃላፊ የነበረው ብርጌደል ጀነራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው መቀሌ ውስጥ ነው ብሏል። እንግዲህ ከዋት የተገነጠሉት የዋት አሽከር እና የዋት ምልሻ ሆነን መቀጠል አንፈልግም፣ እንግዲህ ኢንተርናሽናል ጀረናር ነኝ ብሏል። ዋት ኖረ ያልኖረ ጉዳያችን አይደለም፣ እኛ የሚመለከተን ስለ ትግራይ ሕዝብ ነው። የምን ነው እንግዲህ ራሳቸውን እያደራጁ የሚገኙበት ሁኔታ ነው ያለው ዋት በእንደዚህ አይነት እልክና ስሜት በሁለቱ ተከፍሎ እራሱን እያደራጀ የሚገኝበት ሁኔታ ነው ያለው። በጠለምትም አንዳንድ ቦታዎች ላይ ካምፕ የከፈቱበት ሁኔታ መኖሩ ተሰምቷል። የአማራ ክልል ብልጽግና ኃላፊዎች እንግዲህ በአማራ ክልል የአንድ መቶ ሰላሳ ሺህ በክልሉ ውስጥ የስምንተኛ ክፍል ፈተናን እየሰጠን እንገኛለን ክልሉ ላይ ዛሬም ውጊያ እየተደረገበት ባለበት ሰዓት ነው እንግዲህ ይሄንን የተናገሩት። የተለያዩ ቦታዎች ላይ የአማራ ብልጽግና ስብሰባዎች እናደርጋለን ብሎ ሙከራ ቢያደርጉም በፋኖ ቶክስ እየተበተኑ የሚገኙበት ሁኔታ ነው ያለው። ህዝብን ለማረጋጋትና እንግዲህ አንጻራዊ ሰላም መጥቷል፣ ከኛ ጋር ተሰለፉ የሚል የማዳበሪያ መደለያዎች፣ የምርጥ ዘር መደለያዎች የሆኑበት ሁኔታ ነው ያለው። አድማጮቻችንን፣ ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎችም እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለሁ። ሰላም ኑልኝ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሱፐር ቻት እና በሱፐር ስቲከርም እንድትደግፉ በአክብሮት ጠይቃለሁ። መልካም ምሽት።